ሀቢባን አስለቋሷት ሀበሻ አይጥመዳቸው። አንዴ ከጠመዶ በጣም አስቸጋሪ ነው። በጣም የሚያሳዝነው ነገር ልጇን እየሰደቡ ነበረ ማለት ነው። በአላህ ስራ የሚገቡ ሰዎች እኔ እንጃ፣ አላህ የት እንደሚያደርሳቸው አላህ ይወቀው ማለት ነው። በጣም የሚያሳዝነው ልጇ ምን አደረገ? አሰላሙ አለይኩም ረህመቱላ ወበረካቱ። ቤተሰቦች እንዴት ናቸው? ሰላም ናቸው? አልሐምዱሊላህ። ሊንጠው ሰላም ነው በያላችሁ፣ በሰላማቸው ብዙ ተደረግበል ወደ ቤተሰቦች የማወዳቸው የማከብራችሁ፣ ዛሬ እንደተለመደው መጥቻለሁ። ለዚህ የፋክስ ስራት ቤተሰብ በመሆን ተቀላቀሉ። ያለ ቤተሰብ እንግዲህ አቢባ እያለቀሰች ነበር ማለት ነው። በየቤቱ በየቦታው ሰቅለው እየሰደቧት ነበር። እኔ አቢባ ቢሰድባት ምንም አይመስለኝም ምክንያቱም አንዲት የሶሻል ሚዲያ ታዋቂ ሰው ናት። ማንም ሊሰድባት ማንም ሊያጠለቅላት ይችላል። ይሄ የተለመደ ነገር ነው ማለት ነው። በየጊዜው እርስ በርሳቸው ይባላሉ፣ ይጣላሉ። አንዱ አንዱን አውጥቶ ያው እንግዲህ ሚዲያ ላይ እያሰጣ እናያለን ማለት ነው። ይህ የተለመደ ነገር ነው። ነገር ግን ይሄ በጣም ያሳዘነኝ በጣም ልቤን ነካኝ ነገር ልጇን መሳደባቸው። ይሄ የማይሰማ ደንቆሮ ብለው ልጇን ሲሰድቧት ሲሰድቡባት ነበረ ሰይመንን ማለት ነው። አላህ ስብሓን ወተዓላ ነው ያደረገው በአላህ ስራ የምትገቡ ሰዎች ግን የት ልትደርሱ ነው መጨረሻችሁ ምን ይሆን ወላሂ ስብሓንላህ ምናልባት እናንተ ነገ እንደዛ በተሆኑስ ነገ መስማት ባትችሉስ ነገ ማየት ባትችሉስ አላህ ስብሓን ወተዓላ ያደረገው ነገር ነው እና ለምንድን ነው በሱ ስራ የምትገቡት እሷን መሳደብ ካለባችሁ እንደፈለጋችሁ ስደቧት እሷን እዚህ መሀል ግን ልጇን ልጆቿን፣ ቤተሰቦቿን፣ አባት እናቷን ለምንድን ነው የምታስገቡት? ቤተሰብ ግን የምትሳደቡ ሰዎች ጤነኛ ናችሁ? መሳደብ ካለባችሁ ያንን ሰው። በነገራችን ላይ ይሄ እኮ ተጽዕኖ ፈጣሪነቷን ነው የሚያስታውቀው። ምክንያቱም እሷን ስለማይችሏት፣ ስለማያሸንፏት፣ ከሚዲያ ማጥፋት ስለማይችሉ በምትወደው በልጇ መጡባት ማለት ነው። ምክንያቱም እሷን ጥለው ስለማይጥሏት ማለት ነው። እና እንደዚህ አይነት ተግባር የምታደርጉ ሰዎች ልብ ውስጣችሁ ፈጣሪያችሁን ልትፈሩ ይገባል ማለት ነው። በፈጣሪ ስራ አትግቡ። እናንተንም እሱንም እኛን ሁላችንም የፈጠረን አንድ እሱ ነው ማለት ነው። ስለዚህ እሱ የሰጠንን ነው እንጂ የምንቀበለው እኛ መጠን ፈልገን አይደለም የምንቀበለው ማለት ነው። እና እናንተ አካላታችሁ ምናልባት ሙሉ ስለሆነ ሌሎች አካላታቸው ወይም የሆነ ነገር ጎድለት ባለባቸው ሰዎች ልትሳለቁ አይገባም። የእናንተም ሁሉ አካላታችሁ የእሱ ነው እና በእሱ እጅ ነው ያለው። እና ዛሬ ምናልባት ጤነኛ ሆናችሁ ይሆናል። ዛሬ ምናልባት እንደፈለጋችሁ ወጥታችሁ ትገቡ፣ እንደፈለጋችሁ ማየት ትችሉ ይሆናል። ነገ ያንን ላታገኙት ላትችሉ ትችላላችሁ። እና ምክንያቱም እኛ የእሱ ነን ማለት ነው። አላህ ሱብሐነሁ ወተዓላ ሁሉን ነገር መስጠትን መንሳትም ይችላል። እና በሱ ስራ አትግቡ። እሷን ያሳደብ ካለባችሁ አንዲት ቲክቶከር እሷን እንደፈለጋችሁ መስገብ ትችላላችሁ። ነገር ግን ለምን በልጇ ትመጣላችሁ? ለምን ልጇን ትሰድባላችሁ? ደግሞ እሱ አላህ ሱብሐነሁ ወተዓላ ባደረገው ስራ እሷ እንዳደረገችው አድርጋችሁ የምትሳደቡ ሰዎች ወላሂ፣ እኔ በጣም ነው የሚያሳዝነው ሀቂቃ ማለት ነው። ማለት አንድ በቃ ይሁን አለ አይደል፣ አዋቂ ነው ከምትሉ ሰው። በነገራችን ላይ ቲክቶክ ወንደር ላይ ሁሉም ጤነኛ አይደሉም፣ ሁሉም የሆነ አእምሯቸው ችግር አለባቸው ብዬ ነው የማስበው። የሆነ አንድ አይደል፣ ጭንቅላታቸው ዝም ብሎ ለስታይል ነው የተቀመጠው፣ ማሰብ አይችሉም። እና በጣም ነው የሚያሳዝነው። ይህንን ነገር እንዴት ማሰብ ይሳናቸዋል? አንድ ህፃን ልጅ ምንም በማያውቀው ነገር ለምን ይሰደባል? እሷ ላደረገችው ደግሞ በአላህ ስራ ለምን የምትገባላችሁ እና በጣም ነው የሚያሳዝነው። በእርግጥ ተሳክቶላችኋል፣ እሷን ለማበሳጨት፣ እሷን ለማስለቀስ፣ እሷን ከሶሻል ሚዲያ ለማጥፋት ነው። በሶሻል ሚዲያ ሞታ ካልሆነ አትጠፋም፣ ለእናንተ ብላ እንደማትጠፋ እርግጠኛ ነኝ። ነገር ግን ያው አስለቅሳችኋታል፣ ያሰባችሁትን አሳክታችኋል ማለት ነው። አዘነች፣ አለቀሰች፣ አሁን ደስ አላችሁ? በጣም የሚያሳዝነ፣ እውነት ለመናገር እናንተ ብትሆኑስ የእናንተ ልጅ ቢሆኑስ ምን ታደርጋላችሁ? በሷ ቦታ ብትሆኑስ? ወላሂ በጣም ያሳፍራል ሀቂቃ ማለት ነው። ገና ምን አይታ ይላሉ ደግሞ በየቦታው ማለት ነው። ሀቢባ ከልጆቿ የሚበልጥባት ነገር የለም። ከዚህ የበለጠ ምንም ልታደርጉባት አትችሉም፣ እና አላቅም ምን ልታደርጉ እንደምትችሉ ልብስጣችሁ ነው ምለው ወላሂ ልብስጣችሁ እንደዚህ የምታደርጉ ሰዎች ልብስጣችሁ ከእሷ ጋር ያለባችሁ ችግር ከእሷ ጋር ብትፈቱ ቤተሰብ ጋር ባትደርሱ ደርሱ ልጆቿ ጋር ባትደርሱ የተሻለ ነው ብዬ አስባለሁ በዛ ላይ ደግሞ እንደዚህ ነው እንደዚህ ነው ብላችሁ አፋችሁን ሞልታችሁ ስትሳደቡ እንደ ፈጣሪያችሁን አትፈሩ እንደ የፈጠራችሁ አምላክ እንደው ልሳናችሁ ዝግት ቢያደርገው እኮ ይችላል በሰከንድ ማለት ነው። በሰከንድ እንዱ ዝግት ሊያረጋችሁ እኮ ይችላል። ፈጣራችን አላህ ስብሃነሁ ተዓላ እንደኛ ነው፣ እንደኛ ክፉ አይደለም፣ እንደኛ ክፋት እንደኛ ወንጀል ቸኩል አይደለም እንጂ አንድ ቀን እያንዳንዳችን የሰራናትንና ያወራናትን ነገር ነው እናገኛታለን ማለት ነው። ምናልባት ቢቆይ እንጂ በምታወሩትና በምትሳደጉት እያንዳንዳችሁ ከምላሳችሁ የምትወጣው መርዝ ንግግር ዋጋ ታስከፍላችኋለች ማለት ነው። ምናልባት ይሄ ንግግራችሁ ይሄ መጥፎ ንግግራችሁ በእናንተ ባይደርስ በሌላ ሰው ሊደርስ ይችላል እና በእናንተ ባይደርስ እናንተ የምትሰሩት ግፍ ለልጆቻችሁ ሊቀመጥ ይችላል እና እንደዚህ አታድርጉ። ትልልቅ ሰዎች ከሆናችሁ እንደ ትልልቅ ሰው ተነጋገሩ ማለት ነው። አንድን ሰው መውቀስ ስትፈልጉ ውቀሱት። ኖርማሊ እሷን ራሷን እንደፈለጋችሁ አድርጓት እንደፈለጋችሁ እውቀሳት እውቀት ስደቧት ሲጀምር እሷ ምንም ማስሉ አይታያትም እና ልጅዋን ለምን እንደዚህ በዛ ላይ ወላሂ በጣም የሚያሳዝነኝ ሀቂቃ ማለት ነው እሷ ጋር ነበረ እና እያወራች ነበር ግን አማርኛ አይሰማም አለች አማርኛ ልጅን ላስተምረው እንደዚህ አይነት ስድብ እንዲማር ነው ወይ ማስተምረው ብላ ስትል ነበረ ማለት ነው እና ይህን ያህል በቃ በዚህ ደረጃ ነው የተማረረችው። ምክንያቱም እኛ ሀበሻች በቃ ተሳዳቢ እንደሆነን ነው የሚያሳየው። ለነገሩ ይህማ የታወቀ አይደለም ወይ የታወቀ አይደለም ወይ? ምን አዲስ ነገር አለው? እና በጣም ያሳፍራል እውነት ለመናገር። በቤተሰብ በልጅ የምትሳለቁ ሰዎች ልብ ይስጣችሁ። ምናልባት እናንተም ነገ ተራችሁ ሊሆን ይችላል። እና በፈጣሪ ስራ ደግሞ አትጉ እኛም የሱነን ሁላችንም እንደፈለገ ማድረግ የሚችለው አላህ ሱብሃነሁ ወተዓላ ብቻ ነው እና ዛሬ ጤነኛ ስለሆናችሁ ልትመጻደቁ አይገባም። ነገ የእናንተ አካላት ምናልባት ጎዶሎ ሊሆን እንደሚችል በምን ታውቃላችሁ? ወላሂ በጣም ያሳዝናል እውነት ለመናገር። ለማንኛውም እንግዲህ እንደዚህ የምታደርጉ ሰዎች ልብ ይስጣችሁ ነው የምለው። ሌላ ምንም አልልም። ሀቢባ በጣም መልካም ሰው ናት። እኔ የሀቢባ አድናቂም ነቃፊ አይደለሁም እውነት ስናገር ማለት ነው ነቃፊ አድናቂም አይደለሁም። አንዳንድ ቦታ ላይ አደንቃታለሁ በመልካም ስራው፣ አንዳንድ ቦታ ላይ ደግሞ ነቅፋት አለው ማለት ነው። ስለዚህ በሁለቱም መካከል ነው ያለሁት። ግን አሁን በተደረገው በልጇ ዙሪያ ግን በጣም በጣም ያሳዝናል። እንደዚህ ማለት አሳዝናኛለች። እውነት ለመናገር ይ ራሷ እንደፈለጉ ቢሰድቧት የፈለገ ቢያብጠለጥሏት ምንም አይመስለኝም። ግን ማለት ራሷ መከላከል የምትችል በቃ ትችላለች መመለስ ግን ልጇን ለምን ለምን በጣም ያሳዝና ማለት ነው። እና እሷ ደግሞ በሶሻል ሚዲያ ላይ በጣም መልካም ስራ ሰርታለች። ቁጭ ብለው ሀያ አራት ሰዓት ወሬ የሚያወሩ ህዝብን ከህዝብ የሚያፋጁ ሰዎች ናቸው እሷን እየሰደቧት እያጠለጠሏት ያሉት ማለት ነው። እሷ ቢያንስ ለመዳም ቅመሞች ለተቸገሩ ሰዎች በጣም ብዙ ነገር አድርጋለች እውነት ለመናገር እና በጣም በርካታ መልካም ስራዎችን ሰርታለች እና ያንን ልንዘነጋ አይገባም ማለት ነው። ለማንኛውም እንደዚህ መጥፎ ንግግር መጥፎ ቃላት የምትናገሩ ሰዎች